ሰላም ጤና ይስጥልን አርማች ተመልካቾቻችን፣ ህዳር 22 2018 ዓ.ም ተምረተ ተለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው ባክሮት የምጋብዛችሁ። በወልቃይት የተሰጠውን ማስጠንቀቂያ በዚህ ሰዓት ከማሰማችሁ መረጃዎች መካከል አንዱ ነው። ማስጠንቀቂያውን በአስቸኳይ የማያስተካክሉ ከሆነ በጥቂት ቀናት አካባቢውን ለቀው እንዲወጡ ማስጠንቀቂያ ተሰጥቷቸዋል። ከዚህ ጋር በተያያዘ ዝርዝር መረጃ ይዣለሁ። እነዚህ አካላት እነማናቸው? ምን እየሰሩ ተገኝተው ነው በእነ ኮሎኔል በኩል ይሄ ማስጠንቀቂያ የተሰጣቸው የሚለውን በዚህ ሰዓት ከምትሰሟቸው መረጃዎች መካከል ይገኝበታል። እንደዚሁም ደግሞ የፋኖ ደላላዎች በሚል በዚህ ሰዓት እንደዚሁ አዲስ መረጃ ወደ እናንተ የማደርስ ይሆናል። የፋኖ ደላላዎች እነማን ናቸው? ምንድን ናቸው የሚለውን በተመለከተ እንደዚሁ አዲስ መረጃ የምትሰሙ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በተለይ የፋኖ ደላላዎች በሚለው ላይ የግልጽ የሆነ መረጃ የምታገኙ ይሆናል። አጠቃላይ እንግዲህ ትግሉንም በተመለከተ አብሮ ያለውን አጠቃላይ የሕልውና አደጋውን በተመለከተ የአረዳድ ደረጃውንም የሚያሳይ መረጃ ነው። በተለያዩ አካባቢዎች የግንባር ዝርዝር መረጃዎች ደርሰውኛል። የእንቅስቃሴ ገደብ ሊደረግ ነው ተብሏል። የትራንስፖርት እንቅስቃሴ ሊቆም ነው። ትምህርት ቤቶች ይዘጋሉ፣ መዝናኛ ቦታዎች ይዘጋሉ ተብሏል። ሆቴሎችም በተመሳሳይ ይህንን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ እያደረስኩ አብሬያችሁ፣ ስቆይ እናንተም ሀሳብ፣ አስተያየት ቢኖራችሁ ጥቆማ ዜናችን ሜል ዶት ኮም ላይ ሀሳብ አስተያየቶቻችሁን እያደረሳችሁ አብራችሁ ልትቆዩ ነው በአክሮት የምጋብዛችሁ። በወታደራዊ እርምጃ በሚሊሻ አባላት ላይ ተወስዷል የሚለውን መረጃ ጨምሮ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን እንደዚሁ አደርሳችኋለሁ። አጠቃላይ እንደዚሁ አዲስ ኦፕሬሽን በፋኖ ይሰራል የሚለውን በተመለከተ ይህን ጉዳይም እንደዚሁ ምንድን ነው የሚለውን ጨምሮ በርካታ የግንባር ዝርዝር መረጃዎችን ትሰማላችሁ። እናንተም እንደተለመደው ሀሳብ አስተያየታችሁን ጥቆማ ዜና ጂሜል ዶት ኮም ላይ አድርሱኝ። ጥቆማ አስተያየቶች ደርሰውኛል። በወልዲያ ዩኒቨርሲቲ ባለፈው የተደረገውን ስብሰባ ተከትሎ በስብሰባው ላይ የተናገሩና የህዝብን በደል ያጋለጡ የዩኒቨርሲቲ መምህራን በ11ኛ እዝ ጀነራሎች ጫና እየደረሰባቸው ነው። የከተማው ከንቲባ ደግሞ ወታደሮችን፣ ፖሊሶችን በማሰማራት የዩኒቨርስቲ መምህራን ከፍተኛ ወከባ እያደረገባቸው እንደሆነ የሚገልጸውም እንደዚሁ ጥቆማ እና ቤቷ ቅሬታ ደርሶኛል። በዝርዝር የሚመለስበት ይሆናል። በሌላ የመረጃ ሰዓት ከተለያዩ አካባቢዎች እንደዚሁ በርከት ያሉ አስተያየቶችን አድርሳችሁኛል። የኦህዴድ ብልጽግና የፖለቲካ ኢምፓየሩን ለማረጋገጥ በአዲስ አበባ የሚፈጽማቸውን እንደዚሁ ተግባራት በተመለከተም እንደዚሁ አስተያየቶችን አድርሳችሁኛል። ከስታሲክስ ከአዲስ አበባ መሬት አስተዳደር ቢሮ መረጃዎችን አድርሳችሁኛል። በዝርዝር የምመለስባቸው ይሆናል። አሁንም ጥቆማ፣ ሀሳብ አስተያየቶችን እንደዚሁ ብታደርሱኝ አመሰግናለሁ። ከይዘት አንጻር እንግዲህ እንደዚሁ ማስተያየት ሰጥታችኋላችሁ። ወደዚህ ሰዓት መረጃዎች ነው የምሄደው። ወደ መረጃዎች ሄድ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቆሎ ተማሪዎች ላይ እየተፈጸመ ያለውን ወታደራዊ ግዳጅ አፈሳ የተመለከተ መረጃ ነው የማስቀድመው። እንግዲህ በወታደራዊ ግዳጅ አፈሳ እየተደበደቡ በኃይል እየተወሰዱ የቆሎ ተማሪዎች መኖራቸውን ይህ መረጃ ያሳያል። በአማራ ክልል በሰሜን ወሎ ወልዲያ ከተማ እና በቆቦ ከተማ የሚገኙ ተማሪዎች ወንበር ዘርግተው ትምህርት ላይ የነበሩ የጉባኤ አቋቁመው ትምህርት እየተከታተሉ የነበሩ የቆሎ ተማሪዎች ለወታደራዊ ግዳጅና አፈሳ ተይዘው ተወስደዋል። እንደዚሁም ደግሞ መምህራኖቻቸውም ድብደባ ተፈጽሞባቸዋል ነው እየተባለው። በራያ ቆቦ ከተማ በሚገኙ ሁለት አብያተ ክርስቲያናት ትምህርት ላይ የነበሩ የቆሎ ተማሪዎች ታፍሰው ተወስደዋል። ከአራት ቀናት በፊት እንደዚሁ ይህንን አፈሳ ያስተባበሩት የአካባቢ የሚልሻ አባላት የሚልሻ አባላት እንደዚሁ በፋኖ ከሁለት ቀናት በፊት እርምጃ ከተወሰደባቸው ውስጥ ይገኙበታል፣ ያሉት የመረጃ ምንጮች፣ ይህን አፈሳ ሲያደርጉ ሚልሻዎቹ መምህራንን ወይ ደግሞ የኔታ እየተባሉ በተለምዶ በቆሎ ተማሪዎች የሚጠሩ መምህራን ላይ ድብደባ አድርገዋል። በሚሊሻዎቹ ታፍሰው ተማሪዎቹ ወደ ወታደራዊ ማሰልጠኛ በግዳጅ ተወስደዋል። ከዚህ ጋር በተያያዘ እንግዲህ በዚህ ጥቃት ቆቦ ከተማ ቅቤ ገበያ አካባቢ እነዚህ ሚሊሻ አባላት የናፈና ያደረጉት እንደዚሁ በድንገተኛ ጥቃት መገደላቸውና ለዚህ ደግሞ ምስራቅ አማራ ፍቁረ ሁለት ኃላፊነቱን መውሰዱ መዘገቡ ይታወቃል። ወደ ወልዲያ ስንመጣ ወልዲያ በተመሳሳይ በወልዲያ በተመሳሳይ የቆሎ ተማሪዎች ላይ እንደዚሁ ወታደራዊ አፈሳና ግዳጅ ተፈጽሟል። በኅዳር 192018 ከግዳጅ ለማምለጥ የሞከሩ ተማሪዎች የቆሎ ተማሪዎች በፖሊስ እና በሚሊሻ በተተኮሰ ጥይት እንደዚሁ ጉዳት ደርሶባቸዋል፣ የሚል መረጃም ወጥቷል። የደረሰው ጉዳት አልታወቀም። በተኩስ የሁለት ቆሎ ተማሪዎች ሕይወት አልፏል የሚሉ መረጃዎች እና ጥቆማዎች ቢደርሱም ከሶስተኛ ወገን ግን ሕይወታቸው ስለማለፉ እስካሁን ለማረጋገጥ አልተቻለም። ሆኖም ግን ከግዳጅ ወታደራዊ አፈና ለማምለጥ ሲሞክሩ የነበሩ የቆሎ ተማሪዎች ግን የተኩስ እሩምታ ተከፍቶባቸው እንደነበረ የተኩስ ድምፅ የሰሙ የወልዲያ የመረጃ ምንጮች ይህንን አረጋግጠዋል። በቆቦና በወልዲያ ከተሞች ዙሪያ 53 በላይ የቆሎ ተማሪዎች ተይዘው ወደ ወታደራዊ ካምፕ ወይም ደግሞ ወደ ጊዜያዊ ማቆያ ማሰሪያ ቦታዎች ሳይወሰዱ እንዳልቀሩ የመረጃ ምንጮቹ አህዛዊ ቁጥሩን በተመለከተ ይህንን ገልጸዋል። እንዲህ የተደረገ ያለው የግዳጅ ወታደራዊ አፈሳ እስከ ቆሎ ተማሪዎች ድረስ እየደረሰ ነው። የተለያዩ አካባቢዎች እንግዲህ ሚሊሻዎች፣ ፖሊሶች፣ ወታደሮች ለግዳጅ በሚያመጧቸው ወጣቶች ልክ እንደዚሁ ገንዘብ አበል የሚከፈላቸው መሆኑ ይታወቃል። ከዚህ ጋር በተያያዘ እንደዚሁ ባለፈው የአሜሪካ መንግሥትም በሰብአዊ መብት ሪፖርት ላይ ባወጣው አመታዊ ሪፖርት የኢትዮጵያ መንግስት እድሜያቸው ያልደረሰ ወጣቶች እንደ ወታደራዊ ግዳጅ እየተጠቀመ ነው። ሌሎች ታጣቂዎችም እንደዚሁ ይህንን እያደረጉ ነው። ስለዚህ በአስቸኳይ እነዛንም ሊያስለቀቅ እሱ መያዛቸውን ሊለቅ ይገባል የሚል መግለጫ ማውጣቱ ይታወቃል። በሰሞኑን በተለያዩ አካባቢዎች በተለይ ደቡብ ጎንደር ክምር ድንጋይ፣ እንዲሁም ደግሞ ወፍኖት ሰላም ዙሪያ እና በተለያዩ ከተሞች ገበያ ላይ ጭምር አፈሳዎች መደረጋቸው ነው የታወቀው። በዚህ እድሜያቸው ከ12 እስከ 13 ዓመት የሚገኙ ታዳጊዎችም ጭምር ለወታደራዊ ግዳጅ በኃይል ተይዘው ተወስደዋል። ብናት ደቡብ ጎንደር ብናት ከተማ የ12 ዓመት እና 14 ዓመት ታዳጊዎች በወረዳው ባለስልጣናት እና በሚሊሻዎች ተይዘው መወሰዳቸው ነው ለማወቅ የተቻለው። ወደ መረጃዎቹ እቀጥላለሁ። ወደ መርሳ የሚወስደን መረጃ ሳስከትል በሰሜን ወሎ መርሳ ውጊያ አበላሽታችኋል፣ ለፋኖ መረጃ ሰጥታችኋል፣ በሰራዊቱ ላይ የደፈጣ ጥቃት እንዲፈጸም አድርጋችኋል በሚል መከላከያ በሚሊሻ አባላት ላይ እንደዚሁ እንዲረሸኑ ትዕዛዝ መስጠቱ ተሰምቷል። ኅዳር 19 ትላንትና ማለት ነው 2018 ዓ ም በሰሜን ወሎ ሀብሮ ወረዳ መርሳ አቅራቢያ የሚሊሻ አባላት በመከላከያ ስለመረሸናቸው ዘግይተው የወጡ መረጃዎች ይገልጻሉ። የተረሸኑት ምን ያህል ናቸው? በሚል ጥያቄ ያቀረብላቸው የመረጃ ምንጮች ሁለት ስለመረሸናቸው እናውቃለን ሌሎቹ ግን ወደ ወታደራዊ ቅጣት ለሌላ እንደዚሁ ቅጣት ተወስደዋል ሲሉ ነው የገለጹት። እንግዲህ ሁለት ስለመረሸናቸው የገለጹት የመረጃ ምንጮች ይህ የሆነው ከመርሳ ከተማ ወደ አምባሰል ከፍተኛ ተራሮች በሌሊት ለዘመቻ የገባይ መንግስት ላይ ከታቀደ ኦፕሬሽን በፊት ጥቃት ተከፍቶበት ጉዳት ደርሶበታል በሚል ነው። በዚህም እንግዲህ ሚሊሻዎቹ በዚህ ምክንያት ነው የተረሸኑት። ሚሊሻዎቹ ለፋኖ ይህን መረጃ ሰጥታችኋል በሚል እንደተረሸኑ የሚገልጹት የመረጃ ምንጮች ከመርሳና ውድጌሳ ጎንፎ ጨፌ ተብለው ከሚጠሩ ከሁለት አቅጣጫዎች ተነስቶ ወደ ጎርባን ከፍተኛ ተራሮች ለዘመቻ ሲንቀሳቀስ የነበረ የመንግስት ኃይል ጠዶት የተባለ ቦታ ላይ ከሁለት አቅጣጫ በተፈጸመ ድንገተኛ ጥቃት ወታደራዊ ኪሳራ ደርሶበታል። ይህንን ወታደራዊ ኪሳራ ለማካካስ በሚል ነው ሚሊሻዎች ላይ እርምጃ የተወሰደው። ጠዶት ላይ በመንግስት ኃይል ላይ ጥቃት የተፈጸመው ቀረጥና ጥርጊያ ከተባሉ ሁለት አቅጣጫዎች እንደሆነ የመረጃ ምንጮቹ ይገልጻሉ። ጥቃቱን ተከትሎ የመንግስት ኃይል ወደ መርሳ ከተማ ወደ ኋላ ስለመውጣቱ ነው ለገለጹት የመረጃ ምንጮች የደረሰው ዝርዝር ጉዳት ግን በሀሳዊ መረጃዎች ለማወቅና ለማረጋገጥ አልተቻለም። ወደ ሌሎች መረጃዎች እቀጥላለሁ። በዚሁ አካባቢ እንደዚሁ በትላንትናው ዕለት 35ኛ ክፍለ ጦር በአምባሰልና ውጫሌ ተራሮች ከሚገኘው 35ኛ ክፍለ ጦር ወደ ፋኖ ሊቀላቀሉ ነበር በሚል ከካምፕ ወጥተው እንቅስቃሴ ላይ የነበሩ የመከላከያ አባላት በሞርተር እንደዚሁ ጥቃት ተፈጽሞባቸዋል ነው የተባለው። በዚህም ህይወታቸው ያለፋል። ከዚህ ክፍለ ጦር እንግዲህ በርካታ ወታደሮች ወደ ፋኖ መቀላቀል፣ እንዲሁም ደግሞ ከግዳጅ መውጣት ከዚህ አካባቢ መሄዳቸው፣ እንዲሁም ደግሞ የጦር መሳሪያዎችን ጭምር ይዘው መጥፋታቸው ይታወቃል። ይህንን ተከትሎ ስጋት የገባው ክፍለ ጦሩ በትላንትና እለት ወታደሮች እንቅስቃሴ ላይ ያሉ ከውጫሌ አቅራቢያ በሚገኝ ቦታ የሞርተር ጥቃት ፈጽሞባቸዋል። እንግዲህ ከድተው ሊወጡ ይሆን ወይም ደግሞ ለሌላ እንቅስቃሴ ይሆን አልታወቀም። በስጋት ግን ወታደሮች በዚህ ሞርተር ጥቃት ጉዳት ደርሶባቸዋል ነው የተባለው። ወደ ሌላ መረጃ ስቀጥል በአምባሰል ተራራ በስተ ደቡብ ምዕራብ አቅጣጫ ከተንታና ከደላንታ አካባቢዎች በመውጣት ወደ ደሴ እንቅስቃሴ ላይ በነበረ የመንግስት ኃይል ላይ ድንገተኛ የደፈጣ ጥቃት መፈጸሙንም የወጡ መረጃዎች ያሳያሉ። ህዳር 19 2018 ተሬ ተብሎ በሚጠራው ቦታ ላይ ከቀኑ 8 ሰዓት ተኩል ገደማ ነው ይሄ ጥቃት እየተፈጸመው ተሽከርካሪዎች ላይ የነበሩ የመንግስት ወታደሮች ጉዳት አስተናግደዋል። ከመኪና ዘለው ለማምለጥና ያጸፋ ምላሽ ለመስጠትም እየሞከሩ ላይ ተከታታይ እሩምታ ተኩስ ተከፍቶባቸው ጉዳት አስተናግደዋል ያሉት የመረጃ ምንጮቹ ይሄ ጥቃት የተፈጸመበት ልዩ ቦታው ሶስት ወረዳዎች የሚገናኙበት በተለምዶ ተለያየን ወይ ደግሞ ከስከስ በረሃ ተብሎ የሚጠራው ተሬ አካባቢ ነው። ይሄ እንግዲህ አምባሰል ደላንታና ተንታ ወረዳ የሚገናኙበት የከስከስ በረሃ አካባቢ፣ ይሄ ሲፈጸም ለሁለተኛ ጊዜ ነው። ተሬ ላይ ጥቃት ሲፈጸም በሳምንት ለሁለተኛ ጊዜ እንደሆነ የገለጹት የመረጃ ምንጮቹ፣ ባለፈው ሳምንት በተፈጸመው ጥቃት ወታደራዊ አዛዦችን ጨምረው ከወገል ጤና ወደ ደሴ ሲሄዱ የነበሩ ጉዳት ደርሶባቸዋል። በዛሬው ጥቃት ግን የደረሰው ዝርዝር ጉዳት በውል አልታወቀም። ቁስለኞች ከወገል ጤና እንዲሁም ደግሞ ከኩታበር ተጨማሪ ኃይል መቶ ቁስለኞችን ሲያነሳ እንደነበር መመልከታቸውን ገልጸዋል። ሌላው መረጃችን ጸረ ሌባ ዘመቻ በሚል ነው እንግዲህ በዚህ በፋኖ ትግል ውስጥ በተለይ በትግሉ ውስጥ ውስጣዊ አደጋ እና ውጫዊ ጫና እየፈጠረው እና ለትግሉ እንቅፋቱ ነው በተደጋጋሚ ቅሬታዎች እየቀረቡበት ያለው ጉዳይ የሌባ፣ የዘራፊ፣ የገታ እንዲሁም ደግሞ ኢ ሰብአዊ ድርጊቶችና የጦር ወንጀለኞችን የሚፈጽሙ ቡድኖች ጉዳይ ነው። ይህንን በተመለከተ ጸረ ሌባ ዘመቻ ሊደረግ እንደሆነ የወጣው መረጃ ያሳያል። ፋኖ በቅርቡ በአይነቱ ለየት ያለ የተለየ ዘመቻ ሊጀምር እንደሆነ ውስጥ አዋቂ መረጃ ምንጮች ገልጸዋል። በተለይ በጎንደር ቀጠና በደቡብ ጎንደርና ማዕከላዊ ጎንደር አዋሳኝ አካባቢዎች በእብናት ከተማ ወደ አዲስ ዘመን ባሉት መስመሮች ከአዲስ ዘመን ወደ ጣራ ገዳም አርኖ ጋርኖ እንፍራንዝ ማክሰኝት ጠዳና ጎንደር ድረስ ባሉት ቦታዎች ላይ አስራስድስት ቦታዎች ተለይተዋል፣ እገታ፣ ዝርፊያ የሚፈጸምባቸው። በእነዚህ ቦታዎች ላይ ከህብረተሰቡ በመጣው ጥቆማና መረጃ መሰረት በፋኖ ስም እገታና ዝርፊያ በሚፈጽሙ ኬላ በዘረጉ እንዲሁም ደግሞ በብልጽግና ሚሊሻዎች ስምሬት በተሰጣቸውና ተራውን ብድና በሚፈጽሙ ህዝብን ምሬት ውስጥ ባስገቡ ወንበዴዎች እና ዘራፊዎች፣ ገዳዮች እና ነፍሰ ገዳይ ወንጀለኞች ላይ በአይነቱ ለየት ያለ ኦፕሬሽን ይወሰዳል ሲሉ ነው የፋኖ የመረጃ ምንጮች እየገለጹት። ለዚህም ልዩ ዝግጅት ተጠናቋል። ፋኖ ውስጥ ሆነው ከዚህ ቡድን ጋር የጥቅም ትስስር የፈጠሩትም እንደዚሁ ተለይተዋል። እነሱ ላይ እርምጃው ይጀመራል። ይህንን በተመለከተ ለዚህም ህዝቡ በቂ ትብብርና ድጋፍ እንዲያደርግ ጥሪ ቀርቧል። ለዚህ ኦፕሬሽን ልዩ ስልጠና እንደዚሁ ስለመሰጠቱ ነው የውስጥ አዋቂ መረጃ ምንጮች የገለጹት። እንግዲህ የሚፈጸም ከሆነ የሚያስመሰግና ትግሉን አንድ ደረጃ ወደፊት የሚወስድ ነው የሚሆነው። ምክንያቱም ፋኖ አሁን ብልጽግና ሳይዋጋ ፋኖን ከህዝብ ለመነጠል መጠነ ሰፊ ፕሮፓጋንዳ እየሰራ ያለው በዚህ እገታዎች፣ ወንጀሎች ምክንያት ነው። ይህንን የሚፈጽሙ አካላት ላይ እርምጃ የሚወሰድ ከሆነ ህዝቡ ያለውን የፖለቲካ ግብና አላማ የሚረዳውን ፋኖ ለመደገፍ ወደ ኋላ አይልም። አሁን ግን አስገዶ መድፈር፣ ደረቅ ወንጀሎች፣ አስቀያሚ የጦር ወንጀሎች እየተፈጸሙ ነው የሚገኙት። ይሄ በዚህም በዛም የብልጽግና ሚሊሻ ነው በፋኖ ስም ነው የሚንቀሳቀሰው የሚለው ውሃ የሚያነሳ ጉዳይ አይደለም። ህዝቡን ዋስትና መስጠት ያስፈልጋል። ስለዚህ ይሄ ዘመቻ እንግዲህ የሚሳካ ከሆነ ለህዝቡና ለፋኖ ድጋፍ ጥሩ ነው የሚሆነው። ሌላው መረጃ በዚህ ሰዓት ካስኳቸው መረጃዎች መካከል ፋኖን በተመለከተ የፋኖ ደላላዎች የሚል አዲስ መረጃ ደርሶኛል። የፋኖ ደላላዎች በሚል የወጣው መረጃ የፋኖ ደላላዎች የተባሉ ቡድን መቋቋሙን እና ስምሪት መውሰዱን መረጃዎቹ ጠቁመዋል። ይህ የፋኖ የደላላ ቡድን በብልጽግና የፖለቲካና ወታደራዊ መዋቅር የተዋቀረ ነው ያሉት የመረጃ ምንጮቹ፣ የደላላ ቡድኑ ዋና ተግባሩ የፋኖ መሪዎችን የፋኖ አባላትን በተለይ የቡድን መሳሪያ ተኳሾችን የቡድን መሳሪያ ባለሙያዎችን በማባበል በግል በማግባባት ለመንግስት እጅ እንዲሰጡ ማድረግ ነው ዋና አላማው ተብሏል። የደላላ ቡድን ውስጥ የሃይማኖት አባቶች አሉበት ተብሏል። የቀድሞ የፋኖ አባላት የነበሩ አሁን በመንግስት እጅ ሰጥተው የሚሊሻ ሚና ወስደው የሚንቀሳቀሱ እነዚሁም እዚህ የደላላ ቡድን ውስጥ ይገኙበታል። በእጅ ከሰጡ ሚሊሻዎች የቀድሞ ፋኖች በሚገኘው መረጃ መሰረት የግንኙነት መረብ ተዘርግቶ በዛ በኩል ነው እንግዲህ ግንኙነት እየተደረገ ያለው። እንግዲህ ከነዚህ ውስጥ ግንኙነት መስመር በመዘርጋት የድለላ ስራ እየሰሩ ያሉት እነዚህ የድለላ ስራ ላይ የተሰማሩት ያሉት እንግዲህ አካላት ከብልጽግና ከፍተኛ የኮሚሽን ወይም ደግሞ ከፍተኛ ገንዘብ የሚከፈላቸው ናቸው ተብሏል የመረጃ ምንጮቹ እንደሚሉት ከሆነ በሚያመጡት በሚያመጡት የፋኖ በሚያስኮበሉት የፋኖ መሪ በሚያስከዱት የፋኖ አባል በሚያስገቡት በሚያስከቡት የቡድን መሳሪያ የቡድን መሳሪያ አይነትና ብዛት ተገምቶ ኮሚሽን የሚከፈላቸው ደላሎች ናቸው። ያው እንግዲህ ነገሩ እጅግ አስገራሚ ነው። በዚህ ውስጥ እንግዲህ የሃይማኖት አባቶች ይገኙበታል የሚለው ጉዳይ ደግሞ ነገሩን እጅግ አሳዛኝ አድርገዋል። የመረጃ ምንጮቹ እንግዲህ ጨምረውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ አሁን በዋለንበት ወቅት በከባድ ጫና ውስጥ ገብታ ምእመናን እየተጨፈጨፉ በተለያዩ አካባቢዎች አጽማቸው እንኳ በወጉ ሳያርፍ እየረገፈ ባለበት በዚህ ወቅት አንዳንድ የፋኖ ድለላ ውስጥ የተሰማሩ የሃይማኖት አባቶች ለፋኖ አባላትም ጭምር የተለያዩ መልክቶችን እየላኩ አሳፋሪ ተግባራትን እያደረጉ ነው። ከነዚህ መካከል እንግዲህ ለፋኖ አባላት የደላላ ሃይማኖት አባቶቹ ታቦት አውጥተን መሃላ እንገባላችኋለን፣ በመተማመኛ ይሰጣችኋል፣ ዋስትናም ታገኛላችሁ ይህንን እኛን መኑን ታቦት ይወጣል በሚል ነው እንግዲህ ለፋኖ አባላት ቅስቀሳ እያደረጉ ወይም ደግሞ ውስጥ ለውስጥ ውስጥ ይሄንን ድለላ ስራ እየሰሩ ያሉት ላሊበላ፣ አርማጭሆ፣ ሞጣ እና በሌሎች አካባቢዎች ተመሳሳይ ስምሪት እየተሰጣቸው እንግዲህ የፋኖ ደላላዎች ቀደም ብለው ስራ ስለመጀመራቸው ተገልጿል። ከዋስትና ባሻገር የተለያየ ጥቅማ ጥቅሞችን ጭምር እያቀረቡ ነው፣ እነዚህንን ተግባር የሚሰሩ ተብሏል። በዚህ ስራ ላይ ያሉት እንግዲህ የሃይማኖት አባቶች ከጀኔራሎች ከፖለቲከኞች ጋር እና ከብልጽግና መዋቅር ጋር ያላቸው ግንኙነት በሚስጥር እንዲያዝላቸው በተደጋጋሚ እንግዲህ እንሞክራሉ ፋኖ መረጃ ከደረሰው ለእኛም ለቤተሰባችን አደጋ ይገጥመናል በሚል ጉዳዩ በምስጢር እንዲያዝላቸው ነው እየሰሩ ያሉት። አላማውን የሚያውቅ ፋኖ መንገዱን ያውቃል፣ ለሱ ብዙ አሳሳቢ አይደለም። ነገር ግን በመሃል የህሉና ትግል አላማ ያልገባቸውና ያልተገነዘቡ አንዳንድ የፋኖ አባላትን በማስኮብለል ትግሉን አደጋ ላይ የሚጥል እንቅስቃሴ ነው። ይሄ እንግዲህ ይሄ በሃይማኖት አባቶች ብቻ ሳይሆን የተለያዩ እንደዚሁ ሽማግሌዎችም የተባሉ ባለሀብቶችም አሉበት። ጉዳይም ወደ ድለላ ዝቅ ያደረገው ግን ኮሚሽን የሚወስዱ መኖራቸው ከተረጋገጠ በኋላ ነው። ከዚህ ጋር በተያያዘ እንግዲህ እስከ አምስት መቶ ሽብር ኮሚሽን የሚቀበሉ እንዳሉ የመረጃ ምንጮቹ ገልጸዋል። ምናልባት ተጨማሪ መረጃዎችን በአካባቢና በስም ዝርዝር ማን የሚለውን ለማጣራት እየተሞከረ ነው። እሱ እንደደረሰ ወደ እናንተ የሚደርስ ይሆናል። ሌላው የህዝብ ተቋማት አሁን የአገልግሎት መስጫ ተቋማት የሆኑት ለወታደራዊ ካምፕነት እየተጠቀመባቸው ነው። ብልጽግናና ሰራዊቱ የሚለውን በተመለከተ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዛሬ እያወጣው መግለጫ አለ። እዚህ ላይ መግለጫ ላይ እንደሚታየው በአጭሩ እንግዲህ በርካታ ተቋማት በሸዋ ቀጠና የሚገኙ ተቋማት አሁን በብልጽግና ወታደራዊ ካምፕ አድርጎ እየተጠቀመባቸው እንደሆነ ነው የሚያሳዩት። ከነዚህ መካከል እንግዲህ ለአብነት ያክል የአማራ ፋኖ ህዝባዊ ድርጅት አፋድ ሸዋ ጠቅላይ ግዛት እዝ አዚያም ደጽዮን ኮር ሚዲያና ኮሙኒኬሽን ክፍል ያሰባሰበው መረጃ ከመሐመድ ቢሆነ ኮር ሚዲያና ኮሙኒኬሽን ክፍል ጋር በመሆን በየክፍለ ጦሩ ህዝብ ግንኙነቶች በየአካባቢው የተሰበሰበው መረጃ እንደሚያሳየው በሸዋ ቀጠና በሸዋ አየር ወለድ ክፍለ ጦር የሰራዊቱ ካምፕ አድርጓቸው እየተጠቀምባቸው ያሉ ተቋማት መካከል በጅሁር ሁለተኛ ደረጃ ትምህርት ቤት፣ ነዋሪ ቴክኒካ ሙያ ኮሌጅ፣ ለሚዳይቶና አልማ ቴክኒካ ሙያ የለሚ መድኃን ያረብ ቤተክርስቲያን አጠገብ አንጋፋው ደነባ ቴክኒክናሙያ ኮሌጅ፣ ኢፍራታ ግድም በእርግቢ ያንደኛ ደረጃ ትምህርት ቤት፣ ኢፍራታ እና ግድም በእርግቢ ሁለተኛ ደረጃ ትምህርት ቤት፣ ኢፍራታ ግድም በአመጃ ገብርኤል ቤተክርስቲያን፣ በደብረ ብርሃን ከተማ ውሻውሽኝ ቀበሌና ሌሎች መሰል የህዝብ መገልገያ ተቋማት፣ በሞላሌ ደጃዝማች ሁለተኛ ደረጃ ትምህርት ቤት፣ ሞላሌ ቴክኒክናሙያ ተቋም፣ ሞላሌ ውሃ ልማት፣ ወገሬ ቴክኒክናሙያ ተቋም፣ ወገሬ ሁለተኛ ደረጃ ትምህርት ቤት፣ ወገሬ ከተማ እንደዚሁ ሌሎች ተቋማት የዘመሮ ጎባጣ ቴክኒክና ሙያ ተቋም፣ የዘመሮ አስተዳደር ተቋም፣ መሀል ሜዳ ወርልድ ዲቪዥን የተባለው ድርጅት ግብረሰናይ ድርጅት ቢሮ፣ መሀል ሜዳ የቴክኒክና ሙያ ተቋም፣ መሀል ሜዳ የወረዳ አስተዳደር ተቋም፣ መሀል ሜዳ የግለሰቦች መኖሪያ ቤት፣ እንዲሁም ሰላ ድንጋይ ሙያና ቴክኒክ ተቋም በሰላ ድንጋይ፣ ሰገነት ቅዱስ ገብሬ ቤተክርስቲያን፣ የጣር ማህበር አንደኛ ደረጃ ትምህርት ቤት፣ ሬማ አጠቃላይ ሁለተኛ ደረጃ ትምህርት ቤት፣ ሚዳ ቴክኒክና ሙያ ኮሌጅ፣ ሚዳ ህብረት ስራ ማህበር ተቋም ሚዳ የገምሹ በየነ መንገድ ስራ ተቋራጭ ካምፕ አለም ከተማ አለም መራቤቴ ማለት ነው። አርበኞች ሁለተኛ ደረጃ መሰናዶ ትምህርት ቤት፣ የዓለም ከተማ አልማዝ ቴክኒክና ሙያ ኮሌጅ፣ ፌጥራ ከፍተኛ ሁለተኛ ደረጃ ትምህርት ቤት፣ ሆላሽ አንደኛ ደረጃ ትምህርት ቤት፣ ሸዋሮቢት ከተማ አስተዳደር ተቋም በሸዋሮቢት እርሻ ሰብል ተቋም ሸዋሮቢት ከተማ ወርቅ ሰው ነገሰ ህንፃ ሙሉ በሙሉ አንኮበር ሁለተኛ ደረጃ ትምህርት ቤት አንኮበር አልዩ አምባ ቅዱስ ገብርኤል ቤተክርስቲያን አንጨቆር ሁለተኛ ደረጃ ትምህርት ቤት በጊናገር ንግድ ባንክ ቅጥር ግቢ በደራ ሳላይሽ አንደኛ ደረጃ ትምህርት ቤት ደራ ጩካ አንደኛ ደረጃ ትምህርት ቤት በደራ ራቾ ሰኞ ገበያ አንደኛ ደረጃ ትምህርት ቤት በደራ ባቡ ቀበሌ አንደኛ ደረጃ ትምህርት ቤት ፍቼ ሰላሌ ደብረ ሊባኖስ አገረ ሰላም ቀበሌና ሌሎች መሰል የህዝብ ተቋማት እንግዲህ መንግስት በወታደራዊ ካምፕነት የመንግስት ኃይል እየጠቀሙባቸው ነው። ያውም አየር ወለድ ኮማንዶ በሀገረ ማርያም ቡልጋ ቴክኒካማ ኮሌጅ በሀገረ ማርያም ካምቦ ማርያም ቤተክርስቲያን በረሃት አጠቃላይ ወደተኛ ደረጃ ትምህርት ቤት ምንጃር ፊታውራሪ ጌታ ብቻ አንደኛ ደረጃ ትምህርት ቤት፣ ምንጃር ቴክኒካሙያ ኮሌጅ እና በአንጾኪያም እንደዚሁ አንጾኪያ መኮይ ቴክኒካሙያ ኮሌጅ፣ አንጾኪያ መኮይ ወጣቶች መዝናኛ ማዕከል፣ አንጾኪያ አጥቆ ጎርጓዴ ቀበሌ አንደኛ ደረጃ ትምህርት ቤት፣ አንጾኪያ መኮይ መቅደስ አንደኛ ደረጃ ትምህርት ቤት፣ አንጾኪያ መኮይ ጫንጮ አንደኛ ደረጃ ትምህርት ቤት፣ ዳዋ ጨፋ ሲራጉር አንደኛ እና መለስተኛ ሁለተኛ ደረጃ ትምህርት ቤት፣ በዳዋ ጨፋ ሞፋት አንደኛ ደረጃ ትምህርት ቤት ዳዋ ጨፋ ጉር መስጂድ፣ ዳዋ ጨፋ ቀያ ፈር ቅዱስ ገብርኤል ቤተክርስቲያን፣ የዳዋ ጨፋ ገርቢ፣ የዳዋ ጨፋ ቱቼ፣ ዳዋ ጨፋ ስላሴ ቤተክርስቲያን፣ ዳዋ ጨፋ ጉባኤ አንደኛ ደረጃ ትምህርት ቤት፣ ዳዋ ጨፋ ተረፋ ትምህርት ቤቶች ይገኙበታል። በከሚሴ የዞኑ አስተዳደር ህንፃ ቢሮ ጨምሮ፣ በከሚሴ የኦሮሚያ ባህልና ቱሪዝም አባገድ አዳራሽ፣ ከሚሴ ቴክኖሚያ ኮሌጅ፣ ከሚሴ የኤንጂኦ ተቋማትና መጋዘኖች ይገኙበታል። እንግዲህ ይህንን በተመለከተ በሸዋ ቀጠና የመንግስት ኃይል ያለበት እና የሰፈረባቸው ቦታዎች ናቸው። ከነዚህ ውስጥ እንግዲህ ቤተክርስቲያናት፣ ትምህርት ቤቶች፣ መስጊዶችም ጭምርና የግብረሰናይ ድርጅቶች መጋዘኖችና ቢሮዎች ይገኙበታል። እነዚህ በጦርነት ውስጥ ለማንም እማያገለግሉና ከበጥበቃና ከለላ ላይ የሚደረግላቸው ቢሆኑም አሁን ግን የመንግስት አየር ወለድ ኮማንዶ ኃይል ወታደራዊ ማዘዣ ጣቢያ አድርጓቸዋል ነው የሚለው መረጃው። ወደ ሌሎች መረጃዎች ቀጥላለሁ ወደ ሌሎች መረጃዎች ሲሄድ ወደ ወልቃይት የሚወስደን መረጃን የሚያስከትለው በወልቃይት ጠገዴ፣ ሰቲት ሁመራ ዞን ለሚንቀሳቀሱ ሁለት ግብረሰናይ ድርጅቶች ማስጠንቀቂያ ተሰጥቷል። ከወልቃይት ጠገዴ፣ ሰቲት ሁመራ ዞን የተገኘው መረጃ እንደሚያሳየው ሁለት ዓለም አቀፍ ግብረሰናይ ድርጅቶች የመጨረሻ ማስጠንቀቂያ ተሰጥቷቸዋል። ድርጅቶቹ ከተሰማሩበትና ፍቃድ ከተሰጣቸው የሰብአዊ አገልግሎትና የግብረሰናይ ተግባር ውጭ በሆነ መንገድ የህዋትን ፖለቲካዊ ስውር ፍላጎት ዓላማ ይዘው እየተንቀሳቀሱ ስለተገኙ እንደሆነ መረጃው ጠቁሟል። እነዚህ ድርጅቶች የወልቃይት ጠገዴ ህዝብ ለዘመናት የከፈለውን የማንነት ትግል እንዲሁም ደግሞ አሁን ያገኘውን የመራስን የማስተዳደር ጊዜያዊ አስተዳደር ወደ ጎን ብለው በሌላ የፖለቲካ ዓላማ ውስጥ በመሰማራት ለህዋት የስለላ የፖለቲካ የመረጃ ወታደራዊ ስራዎችን እየሰሩ መገኘታቸው ተረጋግጦባቸዋል። ወልቃይት ጠገዴ ሰቲት ሁመራ ዞን የሚለውን አስተዳደር ጭምር ሪፖርቶቻቸው ላይ በማሳሳት ይጠራሉ። ድርጅቶቹ በአስቸኳይ ማስተካከያ ካላደረጉና ከድርጊታቸው ካልታቀቡ መረጃ የተያዘባቸውን ሰራተኞቻቸው ላይ አፋጣኝ እርምጃ ካልወሰዱ በሚቀጥሉት 18 ቀናት አካባቢዎቹን ለቀው እንዲወጡ ይደረጋል ነው የተባለው። ከአካባቢው የተገኘው መረጃ በዞኑ አስተዳደር በኩል እንግዲህ በዚህ ድርጊት የተሰማሩ ሰራተኞች ጭምር በቁጥጥር ስር በመዋል ወደ ሕግ የማቅረብ ስራም ሊሰራ ይችላል። ለዚህ የጸጥታ ግብረ ኃይል ተቋቁሟል። እነዚህ ግብረሰናይ ድርጅቶች የወሰዱት የተሰጣቸውን ማስተካከያና የማስጠንቀቂያ እርምጃ ተከትሎ እንደዚሁ በአስቸኳይ ማስተካከያ አድርገው ለጸጥታ ግብረ ኃይል እንዲያቀርቡ ማስጠንቀቂያ መሰጣቸውን የወጣው መረጃ እያሳያል። ለየትኞቹ ግብረሰናይ ድርጅቶች ማስጠንቀቂያው እንደተሰጠ ግን መረጃው አብሮ አልገለጸም። በተመሳሳይ እንግዲህ ከዚህ በፊት በተለይ በጠለምት ራያ፣ ኮረምና አካባቢው የሚንቀሳቀሱ ዓለም አቀፍ ግብረሰናይ ድርጅቶች በተመሳሳይ የፖለቲካ ዓላማ ተሰማርተው መገኘታቸውን ዞብል ፖስት በምርመራ ዘገባው እንግዲህ በሰፊው ይዞ መውጣቱ ይታወቃል። በተለይ በጤና ውስጥ የሚሰሩና የጤና አገልግሎት የሚሰጡ ግብረሰናይ ድርጅቶች እርዳታ የሚያቀርቡ አካባቢዎች በራያ አካባቢ ተደጋጋሚ ወቀሳዎች እየወጡባቸው ነው። ሰራተኛ ከመቅጠር ጀምሮ እንደዚሁ ከመቀሌ ሰራተኛ እያመጡ የአካባቢውን ተወላጆች ጭምር አይቀጥሩም በሚል የተለያዩ ቅሬታዎች ሲቀርቡባቸው ነበረ። አሁን እንግዲህም በወልቃይት ከዚህ ጋር በተያያዘ የማስጠንቀቂያ መሰጠቱን መረጃዎቹ ጠቁመዋል። ወደ መተከል ስንሄድ በመተከል ዳንጉር ቆታ በተባለ ቦታ የጉሙዝ ታጣቂዎች ንጹሐንን መጨፍጨፋቸው ተሰምቷል። በዚህ ጭፍጨፋ ህዳር 19 በትናንትና 2 2018 የጉምዝ ታጣቂዎች ቆታ በተባለው ቀበሌ በቁጥር ያልታወቁ ሰዎችን ጨፍጭፈዋል። ሌሎችን ደግሞ አግተው ወስደዋል። ታጣቂዎቹ ወደ መኖሪያ ቤቶች በመዝለቅ የቡድን መሳሪያዎችን ታጥቀው ነው ይህን ጥቃት እየፈጸሙ ሲሉ የዓይን እማኞች ይህንን አድርሰዋል። ጋሌሳ ቡለን ድባጥ የተብሎ የሚጠሩት ወረዳዎች ደግሞ እንግዲህ ስምሪት የወሰደው የኦነግ ሸኔ ኃይል የወርቅ ማውጫ ጉልጓዶችን ጭምር ለመቆጣጠር በሚደረገው እንቅስቃሴ እንግዲህ ብርቱ የሆነ እሽቅድድም ውስጥ ገብቷል ነው የተባለው። የኦነግ ሸኔ የኦህደድና የአካባቢ የጋራ ስምሪትና ቅንጅት የሽናሻና የአማራ ተወላጆች ላይ እንደዚሁ ያነጣጠረ ጥቃትም እየፈጸሙ ነው። ጥቃቱም ተጠናክሮ ቀጥሏል። ሰሞኑ እንግዲህ በቡለን ወረዳ ከደረሰው ጥቃት ባሻገር በጋሌሳና በድባቴ አካባቢዎች እንደዚሁ ስጋቶች መኖራቸውን አሁን የወጡ መረጃዎች ያሳያሉ። በአካባቢ ያለው የማህበረሰብ ክፍል ተደራጅቶ ራሱን ሲከላከል የመንግስት ኃይል ትብብር ከማድረግ ይልቅ መሳሪያ ከየት አመጣችሁ በሚል በተለይ በአማራና በሽናሻ ተወላጆች ላይ ጫና ያደርጋል ነው የተባለው። ይህም እንግዲህ ለታጣቂዎቹ ስልታዊ ድጋፍ ተደርጎ እንደሚታይ የአካባቢው የመረጃ ምንጮች ገልጸዋል። በዚህም ጉዳቶች ደርሰዋል። ወደ ሌሎች ትላንትና በነገራችን ላይ በነበረው ፕሮግራም ወደ ኋላ ሄዳችሁ ልታዩ ትችላላችሁ። ከወለጋ አባይን ተሻግረው ወደ መተከል ቀጠና የገቡ የሸኔ ታጣቂ ቡድኖችን በተመለከተ አዳዲስ አምስት ወታደራዊ ካምፖችን መመስረታቸውን ወደ መተከል ከወለጋ በሁለት ምክንያቶች እንደገቡ፣ አንደኛው ወለጋ ውስጥ ባለው የሸኔ ክፍፍልና የእርስ በርስ ውጊያ፣ እንዲሁም ደግሞ ዋናው አላማ ግን በኦህደድ በኩል በተለይ በነጃል ሰኚ የሚሰጣቸው የአካባቢውን የመቆጣጠርና የግዛት ማስፋፋት ፕሮጀክት ለማስፈጸም እንድ ስምሪት ተሰጥቷቸው ነው። ከዛ ባሻገር በቡሬ ወለጋ መስመር በሚገኙ በአማራ ክልል ከሚገኙ ሚሊሻዎች ጋር በተለይ የኦሮሞ ተወላጅ ሚሊሻዎች ጋር ልዩ ጥምረትን በመፍጠር እንደዚሁ በአካባቢው የሎጅስቲክ ድጋፍ የሚያገኛሉ እነዚህ ታጣቂዎች የሚል ዝርዝር ዘገባ ትላንትና መሰራቱ ይታወቃል። ወደኋላ ሄዳችሁ ልትከታተሉ ትችላላችሁ። የእንቅስቃሴ ገደብ ስሊደረግ ነው የሚለው መረጃ ነው እንግዲህ ከዛሬ ጀምሮ በደቡብ ኢትዮጵያ የማርበርግ ቫይረስን ለመከላከል የትራንስፖርት ገደብ ሊደረግ ነው ተብሏል። ከዚህ ከህዳር 22 ከዛሬ ህዳር 22018 ጀምሮ በአሪ ዞን ለአንድ ሳምንት የትራንስፖርት እንቅስቃሴ ይቆማል፣ ዝግ ይደረጋል ነው የተባለው። አስተዳደሩ በመግለጫው እንደገለጸው ሆቴሎች፣ ትምህርት ቤቶች፣ መዝናኛ ቦታዎች ቀደም ብለው ዝግ ተደርገዋል። አሁንም ይሄ ይቀጥላል። እንግዲህ ይሄ የሚሆነው በጅንካ ሆስፒታል የተከሰተውና በዞኑ እየተስፋፋ የመጣውን የማርበርግ ቫይረስ ለመቆጣጠር እና ስርጭቱን ለማስቆም እንደሆነ ነው የተገለጸው። ሌላው በኦርቶዶክስ እምነት ተከታዮች ላይ በአሩሲ እና በተለያዩ አካባቢዎች የሚፈጸመውን ጥቃት ተከትሎ በኒዘርላንድ የአራት ቤተክርስቲያን የተሰባሰቡ ምዕመናን ይህን ድርጊት አውግዘዋል። ትላንትና ባደረጉት የተቃውሞ ሰልፍ ንግዶ ወደ አደባባይ መውጣት በክርስትና እምነት ተከታዮች ላይ የሚፈጸመውን ጭፍጨፋ እያወገዙት እንግዲህ ቀደም ብሎ በጀርመንም ሰልፍ ተደርጎ እንደነበር መዘገቡ ይታወቃል። ከዛ ቀደም ብሎ በደቡብ አፍሪካ ወደ አዲስ አበባ የሚወስደን የመጨረሻውን መረጃ የላስከትል በአዲስ አበባ በለሚ ኩራ ክፍለ ከተማ በኮንዶሚኒየም መኖሪያ መንደር ሌሊቱን አስነዋሪ አስገዶ መድፈር ድርጊት መፈጸሙን መሰረት ሚዲያ ዘግቧል። በኮንዶሚኒየም ግቢ የጦር መሳሪያ በመያዝ መስታወት ሰብረው የገቡ ግለሰቦች አስገዶ መድፈር መፈጸማቸውን ነው መረጃው እየገለጸው ወንጀሉን የፈጸመው ግለሰብ ለማምለጥ ቢሞክርም አንድ ሲቪል በለበሰ የጸጥታ አካል እና በኮንዶሚኒየም ኗሪዎች በጋራ ትብብር በቁጥጥር ስር ውሎ ወደ ፖሊስ ጣቢያ መወሰዱን መሰረት ሚዲያ ዛሬ ማለዳ ላይ ይህንን ዘግቧል። እንግዲህ በአዲስ አበባ በጦር መሳሪያ በማስፈራራት የሚፈጸም አስገድዶ መድፈር ነው። እንግዲህ በሌሎች ግጭትና ጦርነት ካለባቸው ቀጠናዎች ውጭ ሰላማዊ ነው በሚባለው እና የመንግስት ጠንካራ ይዞታ ብዙ ኃይል መንግስት ባሰማራበት ከተማ ውስጥ ነው ይሄ ድርጊት እየተፈጸመው። ለማንኛውም እንግዲህ ዘገባው ይሄን ይመስላል። ለሰዓት ከተለያዩ አካባቢዎች ማሰባሰብ ወደ እናንተ ያቀረብኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ